እኔ አንድ ምክር መስጠት እችላለሁ ለነሱ። ናፊ እየቀረጸች ነው። አ ሶ ሁላችሁም ኦፍ ኮርስ አክተር መሆን ትፈልጋላችሁ ብዬ አስባለሁ። ኦሬዲም ሆናችኋል አሁን። ሶ አንድ ነገር ልነግራችሁ እፈልጋለሁ። እንግዲህ ከሔኖክ ወንድሙ ጋር መስራት የፈለግኩት እኔ ገና የአስራ ሶስት ነው አስራ አራት አመት ልጅ ያለው ነው እና በጣም ነው የምወደው ሄኔ፣ በጣም ነው የማደንቀው። እና ላይክ ሚስጥሩ ልነግራችሁ እፈልጋለሁ ሁላችሁም። እኔ የአክቲንግ ክላስ ወስጄ አላቅ ስኩል ወስጄ አላቅ ምንም ማለት ነው። ዋናው ሚስጥሩ ምንድን ነው? ማመኑ ነው። ገባችሁ እናንተ። ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል። እምነታችሁ ነው እዚህ ደረጃ የሚያደርሳችሁ ይሄ ትግስት ነው። ሌላው በልምድ ይመጣል። አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ። ብዙ ፊልሞች ላይ ኮረሶኛለሁ። ብዙ የምታውቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ። ምናምን ምናምን ይሄ አሁን የምጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ እከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ። እመኑኝ፣ ነው ምነግር። አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም። ሰባት አመት ለፍቷል ያቺ ሰባት አመት ማለት ነች የእናንተ ዛሬዋች። እሺ፣ እንደዚህ ስላሰቃየዋችሁ አትዩ፣ አይሰልቻችሁ፣ በፊልም ተስፋ አትቁረጡ፣ እሺ።

ና ዳጌ አንዴ አይዞህ። እንደውም እዚህ ውስጥ ሆነህ ምንድን ነው እንደዚህ ስሜት እንትን ያደረገው እዚህ መብቃት መጨረስ፣ እዚህ ጋር ሆነህ ስትነግራቸው እነሱ ታየ ያሳለፍኩት እነሱ ቦታ ላይ ሆንኩና፣ ዳጊ አስለቅቄለት እና ለእኔ ይሰጠኝ ይህ ይሄ የፈለካው እንዲህ ስራብ ጀግና ነው። ማርያም በጣም ነው የምኮራብህ። እውን እናደርገዋለን ደግሞ ከታሰቡ በላይ በእርግጠኝነት።